ባይ ዘ ወይ፣ ሂዶ ኖ ይህ ዓለም ያበቃል። የሚያበቃው ኢየሱስ ይበቃል ሲለው ነው። የሆነ የፖለቲካ ሰዎች የሆነ ቦታ ላይ ስለተሰበሰቡ ዓለም አያበቃም። የሚስጥር ጉባኤ ዓለምን አያጠፋው ይህን የሚያደርጉ እኮ አሉ፣ ይኖሩ ይሆናል፣ ይጠቀምባቸውም ይሆናል። ሰዓቷ ካልደረሰች ተሰብስበው ውለው ያድራሉ ይከርማሉ እንጂ አታልቅም። ሰዓቷ ከደረሰች እነሱን ተጠቅሞም ቢሆን ይጨርሳት። እስከዚያ ስ ይቀጥላል። ወርዶ ነው የሚያፈርሰው እንጂ እስከዚያ ድረስ ይቀጥላል ነው የዓለም መጨረሻ በሰው እጅ አይደለም። የዓለም መጨረሻ በፖለቲከኞች እጅ አይደለም። የዓለም መጨረሻ ኒውክሌር በታጠቁ ሰዎች እጅ አይደለም። በምንም አይነት አይደለም። ዜን ከዚህ በኋላ መጨረሻ ይሆናል እያለ የሚናገረው ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ከዚህ በኋላ መጨረሻው ይሆናል። እስከዚያ ድረስ ይቀጥላል። የሰዎች ክፋት ይቀጥላል። ኃጢአት ይቀጥላል። ደም ለብሳ ከታየችው ጨረቃ በኋላ ዓለማችን በርካታ እንግዳ ክስተቶችን እያስተናገደች ነው። በሁሉም አቅጣጫዎች የሚሰሙ ሁነቶች እጅግ የሚያስፈሩ በጣም የሚያሳዝኑ ብሎም ግራ የሚያጋቡ እየሆኑ መጥተዋል። እንዲሁም በሀገራችን እየተከሰተ ያለው የመሬት መንቀጥቀጥ መጨረሻው መሬት መሰንጠቅ መሆኑም ተሰምቷል። ሀገራችን ኢትዮጵያ የመሬት መንቀጥቀጥ በተደጋጋሚ እያስተናገደች እንደምትገኝ ይታወቃል። ይህ ረደ መሬት ጠፋ ሲባል ብቅ እያለ ሰውን እያሸበረ ኃይሉ ቀነሰ ሲባል ጉልበቱ እያየለም ይገኛል የዘርፉ ተመራማሪዎች እርደ መሬቱ ምን ያህል ሬክተር ስኬር እንዳስመዘገበ ልኬቱን ከመግለጽና ስለ ጉዳዩ በርካታ ትንታኔዎችን ከመስጠት ውጪ ስለ እርደ መሬቱ ፍጻሜና ውጤት ግን እስካሁን ቁርጥ ያለ መረጃ አልተናገሩም። የሚሆነውንም እንዲሁም የማይሆነውንም የውጭ ሰው እስካልነገረን፣ ነጭም እስካላጸደቀው ድረስ የማናምን ስለሆን እንጂ ይህ ነገር ከስድስት ዓመት አስቀድሞ በሀገራችን ሊቃውንት የተነገረ ነው። ሐኪም አበበጅ ስለ መሬት መንቀጥቀጡ ምንነት መናገራቸው ይታወሳል። ሊቃውንቱም እንደነገሯቸው የሚሆነውን አስቀድመው መረጃውን አጋርተው ነበር። ርደ መሬቱም ለምን እንደሚከሰት ስለሚያስከትለው አደጋ፣ ስለሚፈጥረውን ውጤት መናገራቸውን እናስታውሳለን። እሳቸው መረጃውን ካጋሩት ከዓመታት በኋላም በሀገራችን እየተከሰተ የሚገኘው እና እልባት የታጣለት የመሬት መንቀጥቀጥ የተናገሩት ሁሉ እውን መሆኑን ያረጋገጠ ሆኗል። ከቀናት በፊት ባጋሩት አዲስ መረጃም የመሬት መንቀጥቀጡ በሀገር በቀል እውቀት እይታ ምን እንደሚመስል እና የኢትዮጵያ ወደፊት እጣፈንታም ምን ሊሆን እንደሚችል በተደጋጋሚ እየተከሰተ የሚገኘው ረደ መሬትም ይዞት የሚመጣውን በረከት ይዞት የሚመጣውስ ቁጣ ምን ይመስላል የሚለውን ሰፊ ማብራሪያ ሰጥተውበታል። እኛም በመረጃችን በስፋት እንመለከተዋለን። በሌላ በኩል ከወደ ኢራን አስፈሪ መረጃ ተሰምቷል። ደም የለበሰችው ጨረቃ መታየቷን ተከትሎ በኢራን ደም የቀላቀለ ዝናብ መዝነቡን ተሰምቷል። ስለ ክስተቱ ምንነት ሳይንቲስቶች በርካታ መላምቶችን እያጋሩ ይገኛል ይገኛሉ ይህም እንደሚቀላቀለ ዝናብ በምን ምክንያት የተከሰተ እንደሆነ ምክንያቶቹን ቢገልጹም ነገር ግን እንዲህ አይነት ነገሮች የፈጣሪ ምልክቶች መሆናቸውም እየተገለጸ ይገኛል በሌላ በኩል ደግሞ በሜቄዶኒያ በአንድ የምሽት መዝናኛ ክለብ ውስጥ በተፈጠረ የእሳት አደጋ 59 ሰዎች መሞታቸው ታውቋል ሰላም ጤና ይስጥልን ውድ የአማርያ ቤተሰቦች በዛሬው ቪዲዮ ስለ መሬት መንቀጥቀጡና የኢትዮጵያ ምድር ለሁለት መሰንጠቅ ውጤት የተሰሙ መረጃዎችን እንቃኛለን እንዲሁም በኢራን ስለ ተከሰተው አስደንጋጭ ክስተት እና በሜቄዶኒያ ስለተፈጠረው የእሳት አደጋ ልንነግራችሁ ወደናል። ቻናሉን ያልተቀላቀላችሁ ተመልካቾች ሰብስክራይብ እንድታደረጉ በማስታወስ ቪዲዮውንም ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በመጋበዝ ወደ መረጃው እናመራለን። ከዚህ በፊት ታይቶ በማይታወቅ ሁኔታ የተፈጥሮ መቆጣት በሁሉም የዓለም ክፍሎች እየተስተዋለ ከመጣ ሰነባብቷል። ከሀገራችን ኢትዮጵያን ብንነሳም መሬት ስለሚፈጸመው በደል፣ ስለሚደርሰው ግፍ፣ ስለሚፈሰው ንጹህ ደም ተቆጥታ መንቀጥቀጧን ቀጥላለች። መሰንጠቅም ጀምራለች። በሀገራችን በተደጋጋሚ እየተከሰተ ስለሚገኘው የመሬት መንቀጥቀጥ ቀድሞ የሚታወቅ መሆኑን ሐኪም አበበች ተናግረዋል። ሐኪም አበበች ሊቃውንት ጉባኤ ከ34 ዓመት በፊት በአፋር በኩል የሚከሰተውን እና አራት ቦታዎች ላይ መሬት እንደሚሰነጠቅ መናገራቸውን ገልጸዋል። ይህም እየታየ ያለው ረደ መሬት የመጀመሪያው መሆኑንና ከዚህም በኋላ ግን ከፍተኛ ዝግጅት የሚያስፈልግ ክስተ ለመስጠት እንደሚመጣም ተናግረዋል። የመሬት መንቀጥቀጡ የሚያስከትለው ቮልካኖ፣ ይህም የሚፈጥረው አደገኛ ባክቴሪያ እንዳለ የተናገሩት ሐኪም አበበች እኚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ጉዳቶችን የሚያስከትሉ መሆናቸውን ገልጸው ህዝብ እንዳይጎዳ መንግስትና የእርዳታ ተቋማት ከፍተኛ ዝግጅት እንዲያደርጉም አሳስበዋል። ይህ ነገር እስካልሆነ ድረስ ግን ሁሉም ሰው እንደሌለ መቁጠር ነው ያሉት ሐኪም አበበች የዚህ ባክቴሪያ የመጀመሪያ ደረጃ በቀይ ባህር በኩል በመሄድ ባህር ውስጥ የሚገኙ ፍጥረታትን እንደሚያጠፋ እንዲሁም ይህንን መጀመሩንም ተናግረዋል። የመሬት ሶስት ፕሌቶች መሰንጠቃቸውን የጠቀሱት ሀኪም አበበች ነገሩ ከተነገረበት ጊዜ በይበልጥ እየፈጠነ መሆኑንና ኢትዮጵያም የመሬት መሰንጠቅ እንደሚያጋጥማት አስረድተዋል። ለዚህም ህዝቡን የርዕደ መሬት ምልክቶች እየታዩበት ከሚገኙ ቦታ ህዝቡን ማውጣትና ማዳን እንደሚያስፈልግ ገልጸው ያለ ጥናት እየተደረጉ የሚገኙ ግንባታዎች የመሰንጠቁን ፍጥነት ይጨምሩታል ብለዋል። መሬቱ የመሰንጠቁን ሂደት ሲጨርስም አፍሪካ ለሁለት እንደምትሰነጠቅና አሰብ፣ ኤርትራና ጅቡቲ በውሃ እንደሚዋጡ ገልጸዋል። ይህ የተፈጥሮ ሂደት በመሆኑ ማንም አያስቆመውም። እግዚአብሔር የሚያመጣውን በጎ ነገር እንቀበላለን። ክፉውን ግን በምህረቱ እንዲመልስልን እኛ ከክፉ ተግባራችን ከአውሬነት ምግባራችን መመለስ ይገባናል ሲሉም ተናግረዋል። ከዓለም አቀፍ የዜና ምንጮች ወደ ተሰሙ መረጃዎች ስናልፍም በኢራን ደም የቀላቀለ ዝናብ መዝነቡ ተሰምቷል። ይህም ክስተት በተመለከተ በሚታወቅ የኢራን ተ ተራራ ላይ መዝነቡን ሲኤንኤ እና አስነብቧል። ይህም ተራራ እጅግ ታዋቂና የቱሪስቶች መስህብ የሆነ ስፍራ ነው። የዚህም ቦታ አፈር አይረን ኦክሳይድ በብዛት ያለበት ቦታ እንደሆነም ይታወቃል። ምናልባት ውሃውን ወደ ደም የቀየረው ከፍተኛ የአይረን ኦክሳይድ ክምችት ሊሆን ይችላል የሚሉ ትንታኔዎችም እየተሰጡበት ይገኛሉ። በመጨረሻዎቹም ዘመናት ላይ እነዚህን አይነት ምልክቶች ጎልተው የሚታዩት አይረን ኦክሳይድም ሆነ ሌሎችም አድናት ወይም ደግሞ የከባቢ አየር ሙቀት መጨመር ከተፈጥሮ መዛባት ጋር የተያዙ መሆናቸውም እየተነገረ ይገኛል። ደም የቀላቀሉ ዝናቦች፣ ደም የለበሱ ጨረቃዎች፣ ደም የለበሱ ጉዳዮች ከዓለም ፍጻሜ ጋር የተያዙ ምልክቶች መሆናቸውንም የሚታመን ነው። በኢራን የተከሰተውም የደም ቀለም ያለው ዝናብ በአይረን ኦክሳይድ ምክንያት የውሃ ቀለም ተቀይሮ ሊሆን እንደሚችል እየተነገረ ሲሆን በዚህም ያክል መጠን አይረን ኦክሳይድ ዝናብ ሆኖ መዝነብ ማለት የተፈጥሮ አደጋ ውስጥ እንዳለን የሚያሳይ ነው ሲሉ ሳይንቲስቶች እየገለጹ ይገኛሉ። ስለ ክስተቱም እየወጡ ያሉ መላምቶች ሳይንሳዊ ይሁን እንጂ ነገሩ ከሳይንስ የእውቀት አቅም በላይ መሆኑን ሳይንቲስቶችም እየጠቆሙ ነው። ይህም ክስተት የታየው ደም የለበሰችው ጨረቃ ከታየች በኋላ መሆኑ ሲነገር፣ ምናልባት ይህች ጨረቃ ሊመጡ የሚችሉ ቁጣዎችን የተናገረች ሊሆን ይችላል እየተባለም ይገኛል። በኢራን የዘነበው ይህ ዝናብ ወንዞቹም ወደ ደምነት እንዲቀየሩ እያደረጋቸው ይገኛል። ሌላው በሜቄዶንያ በአንድ ጊዜ 59 ሰዎች ማለቃቸው ተሰምቷል። ነገሩን እጅግ አሳዛኝ ያደረገው ደግሞ 14 ና ከ14 ሰባት አመት በታች የሆኑ ህጻናት ከሟቾች መሃል መኖራቸው ነው። መቄዶኒያ በመጽሐፍ ቅዱስ ከሚታወቁ በሐዋርያው ቅዱስ ጳውሎስ ከሚነገርላቸውና ትልቅ ቦታም ከሚሰጣቸው ቦታዎች መካከል አንዱ ነው። በዚህ ስፍራ በምሽት ጭፈራ ቤት እሳት ተነስቶ 59 ሰዎች በአንድ ጊዜ ሞተዋል። ይህች ወንጌል መጀመሪያ ከደረሰባቸው ቦታዎች አንዷ የሆነችው ስፍራ አሁን ላይ ግን የግብረ ሰዶም ስራ እሚታወቅባት ሆናለች። የተመሳሳይ ጾታ ጋብቻ የተፈቀደባትና ግብረ ሰዶማዊያንን ማውገ ወንጀል የሆነባት ስፍራ ለመሆን በቅታለች። በተፈጠረው የእሳት አደጋም ጉዳት የደረሰባቸው በርካቶች ሲሆኑ፣ የሟቾች ቁጥር ከዚህ በላይ ሊያሻቅብ እንደሚችል እየተነገረ ነው። ምክንያቱም በቃጠሎው እጅግ ከባድ አደጋ አስተናግደው ኮማ ውስጥ የሚገኙ በርካታ ሰዎች እንዳሉም እየተነገረ ነው። እሳቱም እንዴት እንደተፈጠረ ግራ የሚያጋባ መሆኑ በስፍራው የሚገኙ ሰዎች ስለ ክስተቱ በእንባ ታጅበው ሲገልጹም ተንቀሳቃሽ ምስሎች ተጋርተዋል። ሁሉም ክስተቶች የሚያሳዩት ሲያደርጉት የአምላክን ቁጣና እንድንመለስ የሚጠቁም ምልክቶች ናቸው። ውድ የአማርያ ቲዩብ ቤተሰቦች ከዓለም አቀፍ የተሰሙ ወቅታዊ መረጃዎችንና በሀገራችን ከተከሰተው የመሬት መንቀጥቀጥ ጋር ተያይዞ የተሰማውን መረጃ እንዲያስቃኝ ናችሁ። በሌላ ወቅታዊ መረጃ እስክንገናኝ በያላችሁበት ሰላም። ባቢሎን ይቀጥላል፣ ግንብ ይቀጥላል፣ እግዚአብሔር ላይ አመፅ ይቀጥላል። ከዛ ይበቃል ሲል ይበቃል። እስከዚ ድረስ ያድጋል። መጨረሻውን ግን የሚወስነው እሱ ራሱ ነው። ዘፍጥረት 11 የሰው ልጅ እንዳንበተን እንሰባሰብ። ትዝ ይላችሁ እንደሆነ እንዳንበተን እንሰባሰብ። እግዚአብሔር ተበተን ብሏል፣ እንዳንበተን ይላል እዚህ። ቁጭ ብሎ ኃያል ለመሆን እንዳንበተን እንሰባሰብ፣ አንድ ላይ እንሁን። እሺ፣ ለራሳችን ደግሞ ስም እንዲሆንልን። እግዚአብሔር ሰውን ሲፈጥረው ለራሱ ክብር ነው የፈጠረው፣ ስም እንዲሆንለት ነው። ስም ይቀደስ ለማለት ነው እንጂ ስም እንዲሆንልን፣ ዝና እንዲሆንልን፣ በዓለም ላይ ታዋቂ እንድንሆን። ለራሳችን ከተማና ግንብ እንስራ፣ ሰማያትን ሰንጥቆ የአማልክ ቴሪቶሪ የሚገባ ተሳካላቸው፣ በደንብ ተሳካ ሲሰሩ ሲገነቡ እግዚአብሔር ጋር ለመድረስ ራሳቸውን፣ ስማቸውን ለማስጠራት በትዕቢት ተነፋፍተው ሲሰሩ ሲሰሩ ሲሰሩ፣ ማብቂያ ያለው መቼ ነው የሚያበቃው? በቃ ሲወስን ላይ ይበቃል ብለው ሳይሆን ያቋረጡት በቃ ይበቃዋል ግንቡ ሳይሆን እላይ ሆኖ አየና ስሉስ እግዚአብሔር አይ፣ እነኚህ ሰዎች በዚህ ከቀጠሉ ጥሩ አይደለም አለ። የስላሴ ጉባኤ ነው እንጂ የመሬት ጉባኤ ያለ መጨረሻ ነው ያመጣል ይበቃል ይበቃል፣ ስለዚህ እንውረዳል እግዚአብሔር ድብልቅልቁን እናውጣው፣ እንጨርሰው፣ እናፈራርሰዋል። በጣም የሚገርመኝ በጣም ብዙ ጊዜ ሰብክ ሰምታችሁ ይሆናል። ይሄ ዋን ኦፍ ማይ ሪፒቲቲቭ ስቴትመንትስ ነው። ብዙ ጊዜ በጣም በጣም የዘፈጥረት መጽሐፍ ጸሐፊ እየተሳለቀባቸው ይመስለኛል እኔ ሰዎቹን ራሳቸው ሲጽፍ ሰሩ ሰሩ ሰሩ ሰሩ ሰሩ ብሎን ቀና ብለን የምናየውን ግንብና ከተማ እንደዚህ ወደ ላይ እኮ ነው ሲጽፍ እግዚአብሔር እኮ አይወጣም አይወርድም ግን እግዚአብሔርም የሰሯትን ከተማና ግንብ ለማየት ወረደ ይላል። በጣም ያስገርመኛል ሁልጊዜ እ ኃይለኛ ስታይሊስቲክ አነጋገር ነው የሚመስለኝ። በጣም ወደ ላይ ነው፣ ግን ለሰው ነው። በጣም ሩቅ ነው፣ ግን ለሰው ነው። ኧረ ደረሱበት ያሰኛል፣ ግን ለሰው ነው ለእግዚአብሔር ያቺን ለማግኘት መውረድ ነበረበት ነው። እግዚአብሔር እኳ ይወርድም ግን ጸሐፊ ጀስት ቴሊንግ ዘም፣ አቅማችሁን እወቁ። የሰው መጨረሻ የእግዚአብሔር መጀመሪያ ነው። የሰው መጨረሻ ለእግዚአብሔር ፈልጎ የሚያገኛት ነው። ሊያ ወረደ፣ ወረደ በታተ ነው ይላል ቅዱስ መጽሐፍ። ወረደ በታተ ነው፣ ቋንቋቸው እንደበላለቀ አላማውን አስፈጸመ። መቼ ነው ያበቃው የባቤል ግንብ? እግዚአብሔር በቃ ሲል፣ እግዚአብሔር ሲወርድ። ከዛ በፊትስ ምንም ይቀጥላል። ስምና ዝና ፈልገው ነበረ፣ ስም አገኙ። በነገራችን ላይ ስማቸው ባቤል ሆነ። ባቤል ባቤል በኋላ ባቢሎን የሆነው በተጻፈበት ቃል እንትን የለውም። እርባና ያለው አይነት ስም አይደለም። ግራ የተጋቡ ማለት ሊሆን ይችላል። እንዲያውም ቃሉ ተረረረረ ስላለው ግራ የተጋባህዝ አይነትና ዝና ፈለጉ። ዝናቸው የሆነው ቀረ ማለት ግራ የተጋባ። ወንድሞቼ ናቶቼ በባቢሎን ጠቢባን ላይ አይደለም አለም ግንቡን በሚሰሩት ሰዎች ላይ አይደለም። ያለ መጨረሻ ያለ መጨረሻ በዙፋኑ ላይ ያለው የማይደረስበት ከሰማያት በላይ ከፍ ብሎ ያለው የነገስታት ንጉሥ የሆነው እግዚአብሔር ፊሽካ ሲነፋ ያበቃል። አንዳንድ ክርስቲያኖችን በጣም ይሞኛሉ። ቁጭ ብለው የሰው ስብሰባ ሲያጠኑ ይውላሉ። እንትን ብቃለ ሊያበቃ ነው ላይ ይበቃል ብሎ ፊሽካ የሚነፋ ከሆነ ይበቃል። ይሄኛ ግን አያበቃውም፣ አይጨርሳትም። የሰውን የዓለምን እጣ ፋንታ በእጆቹ የያዘው ኢየሱስ ክርስቶስ ብቻ ነው።